የዛሬው ቀለም ከኬሚካል ነፃ እና በቤታችሁ አዘጋጅታችሁ የምትጠቀሙት የፀጉር ቀለም ነው። ይላችሁ የመጣሁትኝ እስከ ዛሬ ባለመጠቀሜ በጣም ንቆጨኝ። ፀጉራችሁን ያፋፋል ፀጉራችሁ እንዲዳብርና እና እንዲሁም ደግሞ በፍጥነት እንዲያድግ የፀጉራችሁን ቀለም የሚያምር ወዛማና ቆንጆ ጸጉር በቀላሉ ጸጉራችሁ እንዳይሰባበር እና እንዳይነቃቀል ያደርግላችኋል። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እዚህ ጋር እንግዲህ እየተፈጨ እና አምሼው ማለት ነው የተፈጨ የሽንኩርት ቅጠል የቀይ ሽንኩርት ሶስት ማንኪያ ተጠቅም ያለው እዚ ጋር ደግሞ ሻይ የሻይ ቅጠል እሱንም ሶስት ማንኪያ ተጠቅም ያለው ማለት ነው እናንተ ያው ቡናን መጠቀም ትችላላችሁ ቁርንፍድ ከዚህ በፊት ስሰራ አይታችሁ ከሆነ ሽንኩርት መጨመር ትችላላችሁ ሽንኩርት ፍሬሹን ማለት ነው እኔ ግን እነዚህም ብቻ ነው እንዲፈሉልኝ ያደረግኩኝ ማለት ነው እዚህ ጋር ለሁለት ስለሆነ የምጠቀመውኝ ሂና በዛርጌ ነው የምጠቀመው ማለት ነው። ለሁለት ሰውን ምሰራ መሳራ ለኔም ለጓደኛዬም አንድ ሰባት ማንኪያ የሾርባ በትላልቁ ማለት ነው ተጠቅሚያለው። በመቀጠል ደግሞ ይሄ እዚህ ጋር የማደርገው ደግሞ ያልማ ቅጠል ነው። እሱንም ሁለት የሾርባ ማንኪያ ተጠቅሚያለው። እዚህ ጋር ደግሞ ከርከዴል እሱንም የተፈጨ ፓውደሩ ማለት ነው ሶስት ማንኪያ ከግማሽ የሚሆን ተጠቅሚያለሁ ማለት ነው። በጣም አሪፍ ነው። ጸጉራችሁን በጣም ነው የሚያፋፋላችሁ። በተለይ ጸጉራችሁ የተጎዳ ከሆነ በጣም ነው የሚመልስላችሁ። እንዲሁም ደግሞ ቀለም ለምኔ የሚያስብል የሄና አሰራር ነው ማለት ነው። ፀጉራችሁ ላይ ቀለሙ በደንብ በደንብ አድርጎ ነው የሚይዝላችሁ። ይሄንን እንግዲህ በደንብ አድርጌ ካቀላቀልኩ በኋላ የሽንኩርት ቅጠሌና እንዲሁም ደግሞ ሻይ ቅጠሉ ደግሞ በዚህ መልኩ እንደምታዩት በጣም ቀይ ሆኖ አፍርቸዋለሁ ማለት ነው። እንደዚህ በደንብ አድርጎ እንደዚህ አሁን ታፈላሁት በኋላ እንግዲህ አጥልዬ ሂናውን ነው የምበጠብጥበት ማለት ነው። እንግዲህ በጣም በጣም አሪፍ ነው፣ ሰርታችሁ ሞክሩት። በጣም ነው የምወዱት። የሽንኩርት ቁጠል ራሱ ሽበትን ለማጥፋት በጣም በጣም አንደኛ ነው። ያው ሽበትን አንድ ጊዜ ብቻ ተጠቅማችሁት እይጠፋላችኋል ሳይሆን በተደጋጋሚ ተጠቅማችሁ ተጠቀማችሁ በጣም ነው የሚያጠፋላችሁ። እኔ ለሴትዬ ይሰራላታለሁ ማለት ነው። ለሽበት ማጥፊያ የሽንኩርት ቅጠል ከሂና ጋር። እዚህ ጋር ደግሞ የሞሪንጋ ማለት ነው የሞሪንጋ ቅባት ሰርቼ ነበረ ከስሩ እንዳለ ሞሪንጋው ቀርቶ ነበር እና ትሪትመንት ልሰራበን ነበረ። ግን ከሄናው ጋር ኦይል ነክ ስለሚያስፈልገኝ ቅባቱንም ሞሪንጋውንም አንድ ላይ አድረግ እንግዲህ፣ በዚህ መልኩ ያፈላሁትን ሻየው ሻየው እንደምታዩት ከለሩ እንዴት እንደሚያምር ሄናው ራሱ ማለት ነው። ከርከዴሉም ስላለበት ከርከዴሉን ከፈለጋችሁ ከሻየው ጋር ማፍለት ትችላላችሁ። እኔ ግን ፈጭቼ ፓውደር ነው የተጠቀምኩት ማለት ነው ጸጉራችሁ ላይ በአንዴ ነው ቀለም ራሱ የሚይዝላችሁ። ጸጉራችሁን ደግሞ እንዴት እንደሚያለሰልሰው፣ የጸጉር መነቃቀልን ይቀንሳል። ጸጉራችሁ በፍጥነት እንዲያድግና እንዲፋፋ፣ የጸጉራችሁ ዘለላ እንዲወፍር፣ እንዲሁም ደግሞ በቀላሉ እንዳይነቃቀል ያደርግላችኋል። በጣም የሚያምር ጸጉር ያደርግላችኋል ጸጉራችሁንም። እንዲሁም ደግሞ ከለሩን ራሱ በጣም የሚያምር ነው የሚያደርግላችሁ እና ሰርታችሁ ተጠቀሙት። በጣም ምርጥና የወደድኩት የሂና ወይም ደግሞ የተፈጥሮ አዊ ቀለም ማለት ነው። በጣም ነው የወደድኩት። እንደምታዩት በዚህ መልኩ እንግዲህ እጅ ራሱ ከማንኪያው ላይ ለደቂቃ ማለት ነው በሰከንድ ደቂቃ ራሱ አልሞላውም። እጅ ራሱ ቀይን ሆኖና በጣም አሪፍ ነው። አሁን ይሄንን እንደዚህ አርጋችሁ የሆነ ቀዝቃዛ ቦታን ባታደርጉት የሆነ በፎጣ ጠቅለላ አርጋችሁ ማሳደር ትችላላችሁ። በደንብ እንዲይዝላችሁ አሳድሩት ማለት ነው። እንደምታዩት እንግዲህ ልቀባው ነው። ካሳደርኩት በኋላ ከአንድ ቀን በኋላ ይሄን ይመስላል። ወፍራም ነው በጣም ምክንያቱም ከሚቀጥን ቢወፍር ይሻላል። አሁን በምቀባ ሰዓት ትንሽዬ ሻይ ሌላ ኖርማል አፍልቼ በሱ ትንሽዬ አቀጥነዋለሁ። ሻይ ከሌላችሁ በውሃ ማቅጠን ትችላላችሁ ማለት ነው። እንዳልኳችሁ ለሁለት ስለሆነ የሰራሁት ብዙ ነው። አሁን እንግዲህ ወፈር ያለ ሙሻይም በ በኋላ ማረግ ትችላላችሁ፣ ችግር የለውም። ይሄን የመሰለ እንግዲህ ሄና ወቶልኛል። ያው እየተቀባው ደግሞ አሳይቻችኋለሁ። በጣም ነው የወደድኩት፣ በጣም ነው የተስማማኝ። እንደዚህ አደርጋችሁ ሄና በጣም የምትወዱት ከሆነ በዚህ መልኩ ሞክሩት፣ ትወዱታላችሁ። በጣም ምርጥ የሆነ የፀጉር ቀለም ወይም ሄና አሰራር ነው። እኔ በጣም ነው የወደድኩት። ስለወደድኩት ነው ለናንተ ይዤላችሁ የመጣሁት። ይሄን ይመስል እንግዲህ ይሄን አሰራር ነው ትወዱታላችሁ። ለፀጉራችሁን በፈዋሽ የሆነ የፀጉር ምግብ ነው። ሰርታችሁ ተጠቀሙ እላለሁ። የሰራሁትን ቀለም እንግዲህ ልቀባ። እዚህ ጋር ፀጉሬን ሁለት ቦታ ጠቅለል ጠቅለል አድርጌው አሳድሬው ነበር። ምክንያቱም ሄና ከተቀባሁ በኋላ ለማበጠር ስለማይመች የሆነ እንትን ስላለው ወፍራምም ስለሆነ ለማበጠር ስለማይመች መጀመሪያ ላይ ፀጉሬን ማበጠረው ይሆናል ማለት ነው። ምክንያቱም በደንብ አርጎ ተፍታቱልኝ እንዲቀባው ማለት ነው። እንደምታዩት የጸጉሬ ከለሩ በጣም ነው የምወደው፣ የሆነ ቡናማ ከለር ነው። ቡኒ አይደለም ግን፣ የሆነ በጣም ደስ የሚልና የምወደው ነው። በተደጋጋሚ ይሄን ቀለም ደግሞ የምትቀቡት ከሆነ የጸጉራችሁ ላይ የሚወጡ ሽበቶች ካለ የጸጉር ሽበትን የማጥፋት ኃይል አለው። እንዲሁም ደግሞ ጸጉራችሁ የሚበጣጠስ ከሆነ የሚነቃቀል ከሆነ ጸጉራችሁ እንዳይበጣጠስ እንዳይነቃቀል ያደርግላችኋል። እንዲሁም ደግሞ ጸጉራችሁን በፍጥነት እንዲያድግና እንዲለሰልስ እንዲዳብር ያደርግላችኋል። በጣም ለጸጉር ተስማሚ የሆነ ጸጉርን የሚያፋፋ በጣም ምርጥ የሆነ የሂና ወይም ደግሞ የቀለም አሰራር ነው ማለት ነው። እንደዚህ ያደርጋችሁ እንግዲህ፣ ሁሌ ብትጠቀሙት ምንም እንትን የሚለው ነገር የለም። ጸጉራችሁ ዘለላው እንዲወፍርላችሁ ያደርጋል። የጸጉራችሁን በፍጥነት እንዲያድግላችሁ እንዲለሰልስላችሁ በጣም ምርጥ የሆነ የሂና አጠቃቀም ነው። እንግዲህ እኔ በጣም ነው የወደድኩት። ብዙም ሂና አልወድም፣ ግን አንዳንዴ አልፎ አልፎ ነው የምጠቀመው። እንደዚህ ጸጉሬን ከለር እንዲኖረው የሆነ ብቻ ብዙም፣ ሂና በጣም ወዳለሁ፣ ግን በምታጠብ ሰዓት ጸጉሬ ደግሞ ብዛት ስላለው ለመውጣት በጣም ስለሚያስቸግር የሂና ተጠቃሚ አይደለሁም፣ ግን አልፎ አልፎ እንደዚህ ደግሞ አንዳንዴ ጠቀማለሁኝ ማለት ነው እና እስከ ዛሬ እንደዚህ አድርጊ በዚህ መልኩ እውነቱን ለመናገር ባለመጠቀሜ በጣም ቆጨኝ። ምክንያቱም ከከርከዴሉ ጋር ምናምን ሲሆን ደግሞ ጸጉሬን በጣም በጣም ነው እንትን ያለው ማለት ነው። የጸጉሬን ከለር በጣም ነው የቀየረልኝ። ለጸጉራችሁ ለስላሴ፣ ጸጉራችሁን እንዲፋፋ በጣም ምርጥ የሆነ ነው እንግዲህ እና ጸጉራችሁ እንዲፋፋ እንዳይበጣጠስና ብዛት እንዲኖረው የጸጉር እድገታችሁን ለማፋጠን ይረዳዋል። እንዲሁም ደግሞ የሽንኩርት ቅጠሉ ራሱ ሽበታችሁ በጊዜ ብዛት አንድ የተጠቅማችሁ ሽበታችሁን ያጠፋል ሳይሆን በተደጋጋሚ የምትጠቀሙት ከሆነ የጸጉር ሽበታችሁን የወጣውን ራሱ የማጥፋት ኃይል አለው ማለት ነው። እንግዲህ እንደምታዩት ያው ተቀብቼ እንደ ማንኛውም ትሪትመንት አላበጥረው ምክንያቱም ይሄ ነው በጣም ወፈር ያለ ስለሆነ ሁሉንም ከስር ከስር መጀመሪያ በደንብ አርጌ ካዳረስኩኝ በኋላ በመጨረሻ ላይ ደግሞ ዘለላውን ነው መቀባው ማለት ነው። ምክንያቱም ከስር ከስር ግዴታ መጀመሪያ ላይ ከስር መቀባት አለባችሁ ማለት ነው። እንደዚህ ሂና ጸጉራችሁ ደግሞ ረዥም ከሆነ ማለት ነው፣ ሂና ስትቀቡ። እንዲሁም ደግሞ አንዳንዴ ትሪትመንት በብዛት ስትጠቀሙ ለጸጉራችሁ ጸጉራችሁ በጣም ነው የሚከብዳችሁ እና እየተጠቀማችሁ ታቁታላችሁ። የሆነ ጸጉራችሁን ራሱ መያዝ ነው የሚያቅተው እንግዲህ እንደዚህ ይሄና ተጠቅማችሁ ደግሞ ወዲያው ወዲያው ባትታጠቡ ታሪፍ ነው። ቢያንስ ከአምስት ሰዓት እስከ ስድስት ሰዓት ቢቆይ በደንብ አድርጎ እንዲይዝላችሁ። ለምሳሌ አንድ ሰዓት ሁለት ሰዓት ሳይሆን ከአምስት ሰዓት እስከ ስድስት ሰዓት ላያችሁ ላይ ማቆየት አለባችሁ። ምንም አያስቸግርም ማለት ነው እንደ ትሪትመንት ምንም እንትን የሚለው ነገር የለም ያው የሚፈስ ነገር ስለሌለው ነው እንጂ ትሪትመንት እንደዛም ቢቆይ ምንም ጉዳት የለውም ግን በደንብ እንዲይዝላችሁ ግን ከአምስት እስከ ስድስት ሰዓት አቆዩት። ለምሳሌ ጧት ተንቀልፋችሁ ተነስታችሁ ተቀብታችሁ እስከ ሰዓት ድረስ መቆየት ይችላል ማለት ነው እና በደንብ አድርጎ እንዲይዝላችሁ እንግዲህ እንዳልኳችሁ፣ በጣም ትንሽ ሰዓት ማቆየት የለባችሁም። እኔ ላስቲክ አድርጌ ከላው ላይ ከፈለጋችሁም ፌስታል ብቻውን አድርጋችሁ ማዋል ትችላላችሁ፣ ከፈለጋችሁም ደግሞ ላው ላይ ሻሽን ማሰር ትችላላችሁ ማለት ነው። ግን ፌስታሉን ግን ትንሽዬ አየር እንዲወጣ እፍን እንዳይል ማለት ነው አድርጉት። በዚህ መልኩ እንግዲህ ተቀብቼ ጨርሻለሁ። በጣም የወደድኩት ይህን ሄና ከተጠቀምኩኝ ቢያንስ ከሶስት ከአራት ወር በፊት ነው እና በጣም በጣም ነው የወደድኩት። የውላ ሰሪ የምሰራላት አለው እኔ ለምን አልጠቀመውን ብዬ ተጠቅሜ በጣም ነው የተመቸኝ። ለፀጉሬ ላይም ከለሩ ነግራችሁ አልችልም። ጸጉሬ ላይ በጣም ነው የያዘልኝና እንደዚህ አርጋችሁ ተጠቀሙ። ላለው ሁሌም ለራሴ የጠቀመኝን ለሚበጣጠስባችሁ ቋሚ አድርጋችሁ ቢያንስ ከአንድ ወር እስከ ሶስት ወር በቋሚነት ሞክሩት ማለት ነው። ለውጡን ታዩታላችሁ። በጣም የወደድኩት እስከ ዛሬ ባለመጠቀም የቆጨኝ የጸጉር ሂና ወይም ደግሞ ቀለም ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ እስከምንገናኝ ቸር ያገናኘን።